ተጠናክሮ በቀጠለው ዘመቻ አንድነት አሳምኖ ክፍለ ጦር ታላቅ ጀብድ በመፈጸም ድልም ተጎናጸፉ። የአማራ ፋኖ ቦሎ ቤት አማራ ምስራቅ አማራ ኮራንድ አሳምኖ ክፍለ ጦር ዛሬ ሚያዝያ 29 ቀን 2017 ዓም ማለዳ ጀምሮ ጃርሳቡን አረጋዊ አካባቢ ጥቁር አስፓልት ወጥሮ የዋለውን ዙፋን ጠባቂ ሰራዊት ከሁሉም ሬጅመንቶች የተውጣጣ ኃይል ከቀኑ ዘጠኝ ሰዓት ተኩል ላይ ወደ ወልዲያ ከተማ ሲመለስ ደፈጣ በመያዝ ጥቁር ውሃ ድረስ እየተከታተሉ በርካታ ዙፋን ጠባቂ ሰራዊት ላይ ጥቃት በመፈጸም ታላቅ ድልም ተጎናጽፈዋል። አገዛዙ በአውደ ውጊያ ትልቅ የሚለውን ዘመቻ በመክፈት በተጓዳኝ ደግሞ በሰሜኑ ጦርነትና በፋኖ የህሉና ትግል በድሮና በመድፊያ ወደማቸውን ተቋማት በማሰባሰብ ዘጋቢ የውሸት ፊልም በመስራት ፋኖን ከህዝብ እነት ጥላለው ብሎ ቢሞክርም በሁሉም ግንባሮችም ማለትም በአውደ ውጊያውና ፕሮፖጋንዳ ሽንፈቱን እየተከናነበ ቀጥሏል። በአውደ ውጊያ ሽንፈቱን የተጎናጸፈው ጠላት ወደ ጃርሳ ከተማ ንጹሐንንም ኢላማ ያደረገ ምድፍና ሞርተር ቅንቦላም ሲያስወነጭፍም ዋሉም ተሰምቷል። በአሁኑ ሰዓትም ወደ ወልዲያ ከተማ ጥሎት የሸሸውን አስከሬንና ቆስለኛም እየጫነ መሆኑንም ምንጮቻችንም ገልጸዋል። በተመሳሳይ መረጃም ወደ ጎጃም ግንባር ስናመራ የአማራ ፋኖ ነው በጎጃም ጃዊ መተከል አራተኛ ክፍለቶ ነበልባሉ የነጋሽ ብርጌድ ለተከታታይ ሶስት ቀናት ባደረገው አውደውጊያም በጠላት ላይ ከፍተኛ ኪሳራም ማድረስም ችሏል። በትናንትናው እለት አጣርተን እንመጣለን ባልነው መሰረት በነበረው አውደ ውጊያም 25 የጠላት ኃይል ሲደመሰስ 15 ከባድና ቀላል ኩስለኛ ማድረግም ሲቻል በርካቶች በገደል እንደገቡም ለማወቅ ተችሏል። ይህ በእንዲህ እንዳለ በዛሬው ዕለት ማለትም በ29 ቀን 2017 ዓ.ም የአራተኛ ክፍለ ጦር የነጋሽ ብርጌድ የክፍለ ጦሩ ተወርዋሪ ሰንደቅ የምድር ድሮን ሻለቃ አስር አለቃ አብዩ ነጋሽ ብርጌድ፣ በላይ ዘለቀ ብርጌድ በጥምረት በጠላት ላይ ከፍተኛ ድልም ተጎናጽፈዋል። ኩምብር ከተባለ ቦታ ላይ ከ30 በላይ ጠላትን መግደል ሲቻል በርካቶች ከባድና ቀላል ቁስለኛ ማድረግም ተችሏል። ሌላው በዛሬው ዕለት በጃዊ ፈንድቃ ከተማ በአማራው ደም የጨቀየ ውህዳ ሙካሬ ስብሰባ ባደረገበት በዘሪሁን 13 ከባድ መሳሪያ የተመታም ሲሆን የታለመ ጥቃት በማድረግ ያሰበውን ሳያሳካ እንዲበተንም ማድረግም ተችሏል። ዘመቻ አንድነት ወሎ ቤት አማራ ግንባር በቀጠለው ይህሉን አዘጋሎ ከአማራ ጸሎ ስርዓት ወደ አማራ ፋኖ ህዝባዊ ድርጅት አቫሃድ በልጽግና እውነተኛውን ለአማራ ህልውና የሚዋጋውን ኢፋኑ መዋቅር እንዲዋጋ ከጃራ ወታደረካ ጥቂት ርቀት ድሽቃ ሲቀባበሉም ከማህበረሰቡ በደረሰን መረጃ መሰረትም ባለሸረጡ ክፍለ ጦር ድሽቃውን ከሁለት የእሷን ጠባቂ ሰራዊት ጋር በመማረክም ታላቅ ድልም ተጎናጸፈም። ተጠናክሮ በቀጠለው ዘመቻ አንድነት በዛሬው ዕለት ማለትም የአዚያ ዘጠኝ ቀን 2017 ዓ ም የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮራንድ የባለ ሸርጡ ክፍለ ጦር ከጨፍጫፊው አብይ አህመድ ጃዋራ ካምፕ አንድ ድሽቃ ከበቂ ተተኳሽ ጋር በመማረክ ታላቅ ድልም በመጎናጸፍ የጠላትን ቅስም መስበርም ተችሏል። ራሱን የአማራ ፋኖ ህዝባዊ ድርጅት እያለ የሚጠራው በወሎ ቀጠና የሆነችው ሽርንቁላላ የተቀርቅረው ያለው በፋንታውን የሚመራው የሁሉን ህዝብ ስነልቦና የማይመጥን በሚንቀሳቀስባቸው ቦታዎች ከስርዓቱ በሚሰጠው ተልኮ ህዝቡን ከፋኖ መለየት የዘወትር ልማዱ ቢሆንም፣ ከቅርብ ጊዜ በኋላ ይህንን የማህበረሰብ ስቃይና በደል የተረዳው የአማራ ፋኖ በሎ ቤት አማራ ከዚህ ድርጊታቸው እንዲቆጠብም ቢያሳስብም፣ የማህበረሰቡ ሰቆቃ እየበዛ ሲመጣ ተመጣጣኝ እርምጃ እየወሰደም ከቀጠናው እንዲወጡ ካደረጋቸው በኋላ ከስርዓቱ ጋር በይፋ ዳውንች ከተደራደሩ በኋላ ከስርዓቱ ጎን ለጎን በመቆም የስርዓቱን እድሜ ለማራዘምና የአማራን ህዝብ ስቃይ ለማብዛት ከስርዓቱ ጋር አብረው እየሰሩ እንደሆነም የአደባባይ ሀቅ ነው። በዛሬ ውላት ከረፋዱ አራት ሰዓት ከአርባ አምስት ገደማ በኮኔን ፋንታውን ማቤ የተላኩ ፋኖዎችና ከጃራካም ድሽቃና 10000 የክላሽ ተተኳሽ፣ 4500 የብሬን፣ 6700 የድሽቃ ተተኳሽ ከነ ድሽቃውና ከሁለት የስርዓቱ ወንበር ጠባቂ ስራዎች ጋር በባለሸርጡ ክፍለ ጦር የቃኝ አሃዶች በተያዘ ደፈጣ ማረክም ሲቻል ቀሪዎቹ እግሪያውጪ በማለትም ማምለጥም ችለዋል። በኮሎኒን ፋንቶ የሚመራው ፈዋድ ብልጽግና በቀጠናው በቆየበት ጊዜ በደምና በመስዋዕትነት የተዋቀረውንና የተደራጀውን የባለሸረጡ ክፍለ ጦርን ለመበተን ወደ ራሱ የሚኒሻ ክንፍ ለመውሰድ በሚሊዮን የሚገመት ገንዘብ መድቦ የተንቀሳቀሰ ቢሆንም ይህንን ሰይጣናዊና የቅጥፈት ሴራቸውን በክፍለ ጦሯ የሚንቀሳቀሱ በሳል አመራሮች አክስመውታል። ይህ አልበቀው ብሎ ባለሸርጡ ክፍለ ጦር በሚንቀሳቀስበት ቀጠና ከስርዓቱ የብልጽግና ሰራዊት ጋር ድሽቃና ተተኳሽ ሲቀባበሉ በደረሰን መረጃ መሰረት በያዝነው ደፈጣ በአማራ ህዝብ ላይ ክህደት ሲፈጽም በጀግኖቻችን በመከናነብ ድሽቃውንና ተተኳሹንም ተረክበናል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የለውና ተጋለው በዘመቻ አንድነትም ተጠናክሮ ይቀጥላል ሲሉም ተናግረዋል። የአማራ ፋኖ አንድነት የመጨረሻ ደረጃ ላይም ደርሰዋል። የአማራ ህዝብ በከፍተኛ ጉጉት እየጠበቀው የሚገኘውና በአራቱም ግዛቶች የሚገኙ የፋኖ አደረጃጆች ያጣምራል የተባለው አንድነት እየተሰራበት ይገኛል። በመሆኑም የአማራ ፋኖ አንድነት አደረጃጀት የመጨረሻውን ጠልቅ ውይይት እያደረጉ እንደሚገኙና እስካሁን አለመጠናቀቁና በማህበራዊ ሚዲያ እየተሰራጩ የሚገኙ የከሌ የከሌ ያሉ ባልታዎች ሐሰት መሆናቸውም ተናግረዋል። ይሁን እንጂ የፋኖ አንድነት መታወጁን እኩል ከብልጽግና ጋር እየፈሩት የሚገኙት የአፋድ መሪዎች በወንድሞቻቸው ላይ ነፍጥ በማንሳት የጦር መሳሪያዎችን ማፈንና አፋድ የአማራ ፋኖ ወደ መናገሻ ከተማው አዲስ አበባ ለመግባት ይጠቀምባቸዋል የሚባሉ በሽዋ ቀጠና የሚገኙ ቁልፍ ቀጠናዎችን ለመያዝና በአካባቢ የሚገኙ ፋኖዎችንም ለማጥፋት እየሰራ ይገኛል። ከብልጽግናው አገዛዝ ጋር በመናበብ ቦታውን ቀድሞ ለመያዝና የአማራ ፋኖ ጉዞ ለመግታት በእስክንድር ነጋ የሚዘወረው እና በመከተው ማሞ የሚመራው ሸዋ ጠቅላይ ግዛት ህዝብ በገዛው ወንድሞቹ ላይ የከፈተውን ጦርነትም መቀጠሉም ተናግረዋል። መከተው ማሞ ራምቦ ክፍለ ጦርን በመላክ በሚዳ የሚገኙ የከስተነብ ብርጌድ ፋኖችን የመበተን ስራ መስረቱ ሲነገር በቀጣይ የዙ ቅልብ ጦር የሚሰኘውና ብዙ ማለንዋይ እንደፈሰሰበት የሚነገረው የተሰማ እርጋጤ ክፍለ ጦርን ወደ ቃውዝ ቀጠና በመላክ የሰባት ለሰባ ብርጌድን ለማጥፋት ጥቃት መክፈቱንና ከዚያ በመቀጠልም በሸዋ ግዛት ስመጥር የሆነውና ከአገዛዙ ወታደሮች ጋር በርካታ ትንቅንቆችን በማድረግ የሚታወቀውን ከሰም ክፍለ ጦርን ለማጥቃትም እንቅስቃሴ እንደጀመረም ተነግረዋል። የህዝባችን ስቃይ ለማራዘም ሌት ከቀን የሚሰሩ አካላቶች በኩይ ድርጊታቸው መግፋታቸውን ሲነገር፣ በሸዋ ቀጠና የሚንቀሳቀሰው በመከተማሞ የሚመራው ጦር ከብልጽግና መከላከያ ጋር ክበባ በማድረግ የናዶ ክፍለ ጦር መሪዎችን መግደሉም ተሰምቷል። የአማራ ፋኖ አንድነት በጎንደር የጎንደር የበጋሾው ክፍለ ጦር ምት መቋቋሚያ ያቃተው ያገዛው ዝል ዛሬ ፋኖች ከተማ ሰርገው ገብተው እርምጃ ይወስዳሉ በማለት በፍራቿ የባጃጅ ትራንስፖርትና የህዝብ እንቅስቃሴ አግዶ ሲጠብቅ ቢውልም በተቃራኒው ከፍተኛ ወታደራዊ እውቀት ያላቸው ፋኖች ካርባያ ማክሰኝት መንገድ ላይ በመጠበቅ አይቀጡ ቅጣት በመቅጣት የተቀረው ከአምስት ኪሎሜትር በላይ ሮጦ ከተማ እንዲገባም አድርገውታል። በውጊያው የተለያዩ የጎንደር የብጋሾ ክፍለ ጦር አባላት የተሳተፉ ሲሆን ጥቃቱ የማዕከላዊ ጎንደር ዞን ምክትል ጸጥታ ኃላፊ ኤርሚያስ ቢራራን ወይንም ጅቦን ያነጣጠረ ሲሆን በጥቃቱ የነበረበት ተሽከርካሪ የተመቶ ከጥቅም ውጭ ሲሆን፣ እሱ ለትንሽም አምጧል። አንድ ዘራፊ ሆድ አደር አመራርን ለማትረፍ በሚል በርካታ ቁጥር ያላቸው የመከላከያና የአድማ ብተና አባላት እንደ ቅጠል ምድር ላይ ረግፈው ቀርተዋል ሲል የጎንደሬ ብጋሾ ክፍለ ጦር ሕዝብ ግንኙነት መምሪያ ኃላፊ ፋኖ ታድሎ ደሴ ለኢትዮ 3 ሚዲያም ተናግሯል። በሌላ ዜና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት አባላት ዛሬም ወደ አማራ ፋኖ አንድነት በጎንደር ጉዞዋቸውን ቀጥለዋል። በዛሬ ሁለት ከአምስት በላይ የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ የአጼዎቹ ክፍለ ጦር አባላት የነበሩ ከወንድሞቻችን ጋር አንጫላም አንታኩስም በማለት በአንድነት እንጂ በተናጠል መታገል አሸናፊ አያደርገንም ወዳጆቻችንን ሳይሆን የአማራ ጠላቶችን ለማጥፋት ነው ጫካ የገባ ነው ያሉ ከነ ትጥቃቸው የአማራ ፋኖ አንድነት በጎንደር ታድሎ ብርሃን ክፍለ ጦርን ተቀላቅለዋል። አባላቱ በታድሎ ብርሃን ክፍለ ጦር ስም በአንድነት መስዋዕትነትን ለመክፈል ለድል ለመብቃትና ጠላቶቻችን ጥለን የአባቶቻችን ታሪክ ለመድገም እንዲሁም የአማራ ህዝብ ትንሳኤ ለማብሰር ሲባል ከነበርንበት ክፍለ ጦር ወተን ወደ አንድነቱ ተቀናቅለናል። ሌሎች ቀሪ የጠቅላይ ግዛት አባላት የእርስ በርስ ግጭትና መጠፋፋት ስሰው በፍጥነት ወደ አንድነቱ እንዲመጡ ጓዳዊ ጥሪያችንን አስተላልፈዋል ሲል ፋኖ ታድሎ ደሴ ሌቶች ስማኒያ ሚዲያም አክሎም ገልጸዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች፣ ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።